2025/26 የውድድር ዓመት ማንቸስተር ዩናይትድ አንድን ጨዋታ ቀሎት እና ጨዋታውን ሙሉ በሙሉ ተቆጣጥሮ ሲያሸንፍ ዛሬ አየን። ማንቸስተር ዩናይትድ ሁለት ለዜሮ በሆነ ውጤት ሰንደርላንድን በመርታት በደረጃ ሰንጠረዡ ከፍ ማለትን ብቻ ሳይሆን ጫና ውስጥ ለከረመው ለአሰልጣኝ ሩበን አሞሪም መረጋጋትን የሰጠ እንቅስቃሴና ውጤትን አሳይቷል። ሩበን አሞሪም ለአዲሱ ግብ ጠባቂ ሴኒ ላሜንስ የመጀመሪያ ተሰላፊነትን እድል በሰጠበት ውሳኔው ብዙዎች ተደስተዋል፣ ብዙዎች ተደንቀዋል። ግብ ጠባቂው ለማንቸስተር ዩናይትድ ለረጅም ጊዜ የተረጋጋና ምርጥ አገልግሎትን እንደሚሰጥ ተስፋ እናደርጋለን በሚል አስተያየት አጅበውታል። ገና ግብ ጠባቂው የመጀመሪያ ተሰላፊ እንደሚሆን በታወቀ ጊዜ በኦልትራፎርድ ልዩ የደስታ ስሜት ተፈጥሮ ነበር ይላሉ ከስፍራው መረጃዎችን ያወጡ ባለሙያዎች። ግብ ጠባቂውም ደግሞ ጥሩ ጥሩ የሚባሉ ኳሶችን አድኗል። የተረጋጋ አገልግሎትንም ለማንቸስተር ዩናይትድ ሰጥቷል። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ አንድን ጨዋታ ጎል ሳይቆጠርበት ማጠናቀቅ የቻለውም ሴኒ ላሜንስ የመጀመሪያ አገልግሎቱን በሰጠበት በዛሬው ጨዋታ ነበር። ከማንቸስተር ዩናይትድ ጋር በተያዘ ሊነሱ የሚገባቸው እጅግ በጣም በርካታ በጎ ነገሮች አሉ። ጨዋታውን አስመልክተን የተለያዩ ነጥቦችን እናነሳለን። ሰላም ጤና ይስጥልን። እንደምናላቸው የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ ንላለን። በዚህ መንገድ ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ማንቸስተር ዩናይትድ ጫና ውስጥ ሰንደርላንድ ደግሞ ከቻምፒዮንሺፕ አድገው በፕሪሚየር ሊጉ ምርጥ የውድድር ዓመት አጀማመርን በማሳየት ስማቸው ከሚነሳ ክለቦች መካከል አንዱ ሆኖ ያደረጉት ጨዋታ ነበር። በኦልትራፎርድ ዛሬ እየተከታተል ነው። በነገራችን ላይ ከሻምፒዮንሺፕ ወደ ፕሪሚየር ሊግ አድገው በመጀመሪያዎቹ ስድስት ጨዋታዎች ጥሩ የነጥብ ብዛትን መሰብሰብ በመቻል እስከ ዛሬው ታሪክ ሰንደርላንድ ዘንድሮ ያደረገው ነገር ሶስተኛ ደረጃ ላይ የሚያስቀምጠው ነበር። ስድስት ጨዋታ 11 ነጥብ መሰብሰብ መቻል። ነገር ግን ዛሬ በማንቸስተር ዩናይትድ ተሸንፏል። አሁን በሁለቱ ክለቦች መካከል የአንድ ነጥብ ልዩነት ብቻ ተፈጥሯል። ማንቸስተር ዩናይትድ አሰልጣኙ ሩበን አሞሪም እጅግ በጣም የበዛ ጫና ውስጥ ሆኖ ያደረገው ጨዋታ ነበር። ምክንያቱ ደግሞ በብሬንትፎርድ ተሸንፏልና ነው ማንቸስተር ዩናይትድ። ማንቸስተር ዩናይትድ በዚህ በብሬንትፎርድ ጨዋታ ከተሸነፈ በኋላ እንግዲህ በጣም ብዙ ሰዎች ምናልባት ይህ የዛሬው ጨዋታ አሰልጣኝ ሩበን አሞሪም የመጨረሻው ሊሆን እንደሚችል እሱን በማመን ለሱ ያላባራ ድጋፍን በመስጠት ለአሰልጣኙ ልዩ የሆነ ፍቅር አላቸው የሚባሉ ሰር ጅም ራትክሊፍም ጭምር ቢሆኑ ዛሬ በሰንደርላንድ ማንቸስተር ዩናይትድ የሚሸነፍ ቢሆን በአሰልጣኙ ላይ የመጨረሻውን ውሳኔ ለማሳለፍ አያመነቱም ተብሎም ሲነገር ነበር። ሩበን አሞሪም ከጨዋታው በፊት ስንነግራችሁ እንደነበረው ከዚህ በኋላ የምናገር የማብራራበት ሳይሆን የምችለውን የማደርግበት ሰርተን የምናሳይበት ጊዜ ነው ብሎ ነበር። ከዚህ በኋላ ለማንቸስተር ዩናይትድ ደጋፊዎች በማብራሪያ ግድ የለም እናስተካክላለን፣ ከዚህ በኋላ ሁሉም ነገር ጥሩ ይሆናል እያልኩኝ የምናገረው ነገር የለም። ሜዳ ላይ ሁሉንም ነገር እንዲያዩት ማድረግ ብቻ ነው የሚጠበቅብኝ የሚል አስተያየትን ሰጥቶ ነበር። ታዲያ ሩበን አሞሪም ዛሬ የማንቸስተር ዩናይትድ ደጋፊዎችን ማስደሰት የጀመረው በእኔ እምነት ለአዲሱ ግብ ጠባቂ ለሴኒ ላሜንስ የመጀመሪያ ተሰላፊነት የሚያስደስታትን እድል በመስጠት ነበር። ማንቸስተር ዩናይትድ ባለፉት ተከታታይ የውድድር አመታት በግብ ጠባቂዎቹ እጅግ በጣም ደካማ የሚባል አቅም በከፍተኛ ደረጃ ዋጋ የከፈለ በከፍተኛ ደረጃ የደጋፊዎቹን ስሜት ሲጎዳ የነበረ እንደዚሁም ከግብ ጠባቂዎቹ ፊት የሚጫወቱትን የተከላካይ ክፍል ተጫዋቾች በከፍተኛ ስጋት ውስጥ እንዲወድቁ ያስገደደ ነበር። አሰልጣኝ ሩበን አሞሪም እጁ ላይ ባሉት አማራጮች አንድ ጊዜ አንዱን፣ ሌላ ጊዜ ደግሞ ሌላኛውን እያሰለፈ ቢሞክርም ሁለቱም በደንብ አድርገው ያውም ተመሳሳይ ስህተቶችን ይሰሩ ነበረ። አልታይም እንደዚሁም ደግሞ አንድሬ ኦናናም አንድሬ ኦናናን ሸኘ። ሴኒ ላሜንስን ደግሞ ወጣት ግብ ጠባቂ ብሎ አስፈረመው። ሴኒ ላሜንስ ማንቸስተር ዩናይትድን በዚህ ክረምት በ 18 ነጥብ 1 ሚሊዮን ፓውንድ ሲቀላቀል የብዙዎች አስተያየት የነበረው ስለ ወደፊቱ ተብሎ ማንቸስተር ዩናይትድን እንዲቀላቀል የተደረገ በሚል ነበር ሲገለጽ የነበረው። አሁን ማንቸስ ዩናይትድ ይህንን ግብ ጠባቂ የመጀመሪያ ጨዋታውን ዛሬ እንዲያደርግ ወስኑ። ከልጁም ከግብ ጠባቂውም የሚደንቅ አገልግሎትን አይቶ የማንቸስተር ዩናይትድ ደጋፊዎች በተስፋ ኦልትራፎርድን ለቀው እንዲወጡ አድርጓቸዋል። እንግዲህ ይሄ ግብ ጠባቂ የእውነት ለመናገር ዛሬ በእጅጉ የተፈተነበት አቅሙ በደንብ የተለካበት ነው ባይባልም መረጋጋቱ እና ከዚህ በፊት ቢሆን እነ አልታይ እነ አንድሬ ኦናና የምንሰጋባቸው የነበሩ የነበሩ ጉዳዮች እሱ በቀላሉ ሲቆጣጠራቸው ነበር። ለምሳሌ ከግራኒት ዣካ የተመታውን ኳስ አዳነ። ያን ጊዜ በኦልትራፎርድ የነበረው የደስታ ስሜት ለሱ ይሰጥ የነበረው ክብር በጣም በጣም በጣም የተለየ ነበር። በተለይ ስትሬትፎርድ በሚባለው የስቴዲየሙ ክፍል ላይ የነበሩ ደጋፊዎች ከመቀመጫቸው ተነስተው ለሴኒ ላሜንስ ሲያጨበጭቡ ነበር። ከዛ በኋላ ደግሞ በመስመር የተሻገረችዋን ኳስ አየር ላይ በፍጹም መረጋጋትና እዛ አካባቢ የነበሩትን የሰንደርላንድ ተጫዋቾችን ብልጫ በመውሰድ ያዘበት መንገድ፣ እንደነዚህ ያሉ ኳሶች ላይ አንድሬ ኦናና እና አልታይ ሲቸገሩ ለለመደ ደጋፊ በጣም በጣም በጣም ቀላል አልነበረም። የእውነት ለመናገር በጣም አሪፍ አሪፍ ግብ ጠባቂ ላላቸው ክለቦች ሴኒ ላሜንስ ያንን የአየር ላይ ኳስ ዘሎ መያዙ የሚያስደንቅም የሚያስጨበጭብም የተለየ ስሜት የሚፈጥርም አልነበረም። ነገር ግን እንደ ማንቸስተር ዩናይትድ ላለ በጣም ከፍተኛ የሆነ ስቃ የፀሐይ ስሜትን በግብ ጠባቂዎቹ ስህተት ላሳለፈ ሲሆን ግን የተለየ ነው። ስለዚህ የሴኒ ላሜንሲያችን ኳስ ዘሎ መያዝ ለማንቸስተር ዩናይትድ ደጋፊዎች የሚያደንቁት ነገር መሆኑን ስናይ በክለቡ የነበረውን በቃ ከደጋፊው ስሜት የምንረዳው ነገር በነ አንድሬ ኦና እና በነ አልታይ ምን ያህል ምን ያህል በቃ እየተሰቃዩ እንደነበረ እንዴት አይነት ስጋት ውስጥ እንደነበሩ የሚያሳይ ነው። ከዛ በኋላ እንግዲህ ኳሶችን አድነዋል። በጣም ጥሩ ጥሩ የሚባሉ ኳሶችን አድነዋል። ዲስትሪቢሽኑ በጣም ጥሩ ነው የሚባለው፣ በተወሰነ ደረጃ ነርቨስነስ ነበረበት። በተለይም ደግሞ ፍጹም ቅጣት ምት እንዲሰጥ ዳኛው ሲወስኑ እና በኋላም ታይቶ የለም የፍጹም ቅጣት ምት የሚያሰጥ ነገር የለም፣ ይልቁንም ቢጫ ካርድ ነው የሚያሰጠው። ዳይቫ አድርጓል ተብሎ ለሰንደርላንዱ ተጫዋች ለትራወሬ ቢጫ ካርድ ሲሰጥ እሱ ያንን ኳስ እንደሚያገኘው እርግጠኛ ከመሆኑ በፊት መውጣቱ ትክክል አልነበረም የሚል አስተያየትን ተሰጥቷል። ስለዚህ እንደዚህ እንደዚህ ያሉት ነገሮች በማንቸስተር ዩናይትድ በኩል ወደፊት በጣም የሚስተካከሉ ናቸው። ነገር ግን ሴኒ ላሜንስን የእውነት ለመናገር እኔ ከረጅም ጊዜ በኋላ በማንቸስተር ዩናይትድ ማሊያ አንድ የሆነ ፕሮፐር ግብ ጠባቂ ሜዳ ላይ የነበረ ያህል ነው እኔ በግሌ ሲሰማኝ የነበረው ይህንን ስሜት፣ የእግር ኳስ ባለሙያዎቹም ተጋርተውታል። በጣም ፕሮሚሲንግ የሆነ አገልግሎትን ሰጥቷል ፕሮሚሲንግ የሆነ ፕሬዘንስ ነበረው ሜዳ ውስጥ ሴኒ ላሜንስ ብለው ነበር ሲናገሩ የነበረው። እንግዲህ አሞሪም ይህንን ግብ ጠባቂ ዛሬ የመጀመሪያ ተሰላፊ ያደረገበትን ምክንያት ሲጠየቅ ያስቀመጠው ነገር ምንድን ነው? በቃ ሮቴሽን ብቻ ነው። ለእያንዳንዱ ተጫዋች የመጫወትን እድል መስጠት፣ ሁሉም እድል ማግኘት አለበት በሚል እሳቤ ነው እንጂ ከአልታይ ጋር በተያያዘ ሴኒ ላሜንስ በልምምድ ቦታ ላይ አሳምኖን ነው የሚል ነገር አልተናገረም። በቃ ጀስ የሮቴሽን ውሳኔ ነው ሙሴ ትናደርግ ና ደግሞ ሴኒ ላሜንስን እንየው በሚል ነው። እንግዲህ ይህንን አይነት ብቃት በቀጣዮቹ ጨዋታዎች ላይ ማሳየት የሚችል ከሆነ፣ እንዲህ ባለ መረጋጋት የማንቸስተር ዩናይትድ የተከላካይ ክፍልን በተረጋጋ ሁኔታ አገልግሎቱን መስጠት እንዲችል ማድረግ የሚችል ከሆነ በእርግጠኝነት አልታይን በድጋሚ ለማንቸስተር ዩናይትድ ሲጫወት የምናይበት እድል እጅግ በጣም አነስተኛ ይሆናል ብለው ነው የተናገሩት እና በጣም ብዙ የማንቸስተር ዩናይትድ ደጋፊዎች በሶሻል ሚዲያ ላይ በሜንስትሪም ሚዲያዎች ቢ ሆን አርቲክሎች ከወጡ በኋላ ኮሜንቶቻቸው ላይ በዛሬው እለት አብዛኛው አስተያየት ስለ ሴኒ ላሜንስ ነው እየሰጡ የሚገኙት። ሁሉም በበጎ ያነሱታል። ምናልባት በሚቀጥሉት አስር ዓመታት የምንረጋጋበትን ግብ ጠባቂ ሳናገኝ አንቀርም የሚል አስተያየትንም ደግሞ ይሰጣሉ። እንደገና የኤድዊን ቫንደርሳለን የፒተር ሽማይክለን የዴቪድ ዲሃን ስም አንስተው ሴኒ ላሜንስ ከነዚህ ተርታ ስሙን የምንጠራው ግብ ጠባቂያችን እንዲሆን ተስፋ እናደርጋለን ይላሉ። ብዙ አልተፈተነ ይሆናል ነገር ግን ደግሞ የመረጋጋትን ስሜት መፍጠር ችሏል። ለነገሩ ተጫዋቹ ወደ ሜዳ እንደሚገባ የመጀመሪያ ተሰላፊነትን እድል እንደሚሰጠው ባወቁ ጊዜ ገና የተጫዋቾች ዝርዝር ሲወጣ እና ቦርዱ ላይ ሲያዩት የማንቸስተር ዩናይትድ ደጋፊዎች ደስታቸው ልዩ ነበር ተብሏል። ከዛ በኋላ ከመልበሻ ቤት ሲወጡ ደስታቸው የተለየ ነበር። እሱ ኳሶችን ባዳነ ቁጥር ሁሉ የተለየ የጭብጨባ ድጋፍ ይደረግለት ነበር። ሴኒ ላሜንስ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ጎል ሳይቆጠርበት የመጀመሪያ ጨዋታውን እንዲያጠናቅቅም ምክንያት ሆኗል ቢያንስ እንደው የተለየ ነገር እንኳን ባይኖር የመረጋጋትን ስሜት መመለስ ሴኒ ላሜንስ ዛሬ ለማንቸስተር ዩናይትድ ያደረገው ትልቁ ነገር ነው ብለን ልንወስድ እንችላለን። በሌላ በኩል የአዳዲሶቹ ተጫዋቾች የውጤታማነት ምልክት የታየበት ጨዋታ ነበረ ብለን ማንሳትም እንችላለን። ዛሬ ማንቸስተር ዩናይትድ ሁለት ለዜሮ ያሸነፈበትን ጨዋታ ቤንጃሚን ሼሽኮ እንደገና ለማንቸስተር ዩናይትድ ጎል አስቆጥሯል። በቀደም አንድ ጎል አስቆጥሮ ነበር፣ ዛሬም ጎል አስቆጥሯል። ስለዚህ የቤንጃሚን ሾሽኮ ወደ ጎል አስቆጣሪ መምጣት ከአዳዲሶቹ ተጫዋቾች የሚታየው የውጤታማነት ማነት ምልክት አድርገን ልንወስደው እንችላለን። ብሪያን ኤምቤሞ ሜሰን ማውንት ላስቆጠረው ጎል አሲስት ያደረገው እሱ ነው። እሱም ለማንቸስተር ዩናይትድ አዲስ ተጫዋች ነው። ስለዚህ የቤንጃሚን ሼሽኮ ጎል ማስቆጠር፣ የብሪያን ኤምቤሞ አሲስት ማድረግ፣ የሴኒ ላሜንስ ደግሞ መረጋጋትን ለማንቸስተር ዩናይትድ ግብ መፍጠር እንደዚሁ ማንቸስተር ዩናይትድ የውድድር አመቱን የመጀመሪያ ክሊንሺት ይዞ እንዲወጣ ማድረግ ከነዚህ ሶስት አዳዲስ ተጫዋቾች የተገኘ ጥሩ ጥሩ የሚባል አገልግሎት ነው። ማንቸስተር ዩናይትድ ዛሬ ለደጋፊዎቹ ያሳየው በዚሁ እንዲቀጥል ነው የማንቸስተር ዩናይትድ ደጋፊዎች ተስፋን የሚያደርጉት። በነገራችን ላይ ሜሰን ማውንት በፕሪሚየር ሊግ ለመጀመሪያ ጊዜ ነው በኦልትራፎርድ ለማንቸስተር ዩናይትድ ጎል ያገባው። ቤንጃሚን ሼሽኮም እንደዛው ነው ኦልትራፎርድ ላይ በፕሪምየር በፕሪሚየር ሊግ የመጀመሪያ ጎሎን ዛሬ አስቆጥሯል። ከእንቅስቃሴም አንጻር ቤንጃሚን ሼሽኮ ለማንቸስተር ዩናይትድ የሚያደርጋቸው ነገሮች ከእለት ዕለት ከጨዋታ ጨዋታ የበለጠ እየተሻሻለ እና የበለጠ እያማረ መምጣቱንም መመስከር እንችላለን። ከጨዋታው ጋር ተያይዞ እንግዲህ የቁጥር መረጃዎችን ስንመለከት ማንቸስተር ዩናይትድ በአጠቃላይ በዘጠና ደቂቃው አንድ ነጥብ ዘጠኝ ኤክስፔክትድ ጎልስ ነበረው። አስራ አምስት የግብ ሙከራዎችን አድርጓል። ስድስት ኢላማቸውን የጠበቁ ሙከራዎችን ማድረግ ችሎ ነበር። በአንጻሩ ሰንደርላንድ ስምንት ሙከራዎችን ያደረገው ሶስቱ ብቻ ኢላማቸውን የጠበቁ ናቸው። በኳስ ቁጥጥርም ቢሆን ማንቸስተር ዩናይትድ ከሰንደርላንድ ይልቅ የተሻለ ነበረ። ትልቁ ጥያቄ የሚሆነው ይህ ድል ለአሰልጣኝ ሩበን አሞሪም ምን ማለት ነው? ለአሞሪም መረጋጋትን ያመጣል ወይ? ከዚህ በኋላ እንደገና በሚቀጥሉት ጊዜያቶች ስለ አሰልጣኝ ስንብት አናወራም ወይ? ይህንን የማስቀረት አቅም ያለው ድል ነው ወይ? የሚሉና ሌሎች ተከታታይ ጥያቄዎችን ልናነስ እንችላለን እንግዲህ። ከጨዋታው በፊት የማንቸስተር ዩናይትድ ባለስልጣናት በተለይም ደግሞ ሰር ጂም ራትክሊፍ ለአሞሪም ባላቸው ድጋፍ ነበር ስማቸው በተደጋጋሚ የሚነሳው። ስለዚህ ማንቸስተር ዩናይትድ አልተሸነፈም፣ ጨዋታውን በአስተማማኝ እንቅስቃሴና ጨዋታውን በመቆጣጠር ልዩ አቅም ሁለት ለዜሮ አሸነፈ እንጂ። ስለዚህ ከዚህ በኋላ ከሰር ጂም ራትክሊፍ የተለየ ውሳኔ ይኖራል ተብሎ አይጠበቅም። ባይሆን የምንጠብቀው ከኢንተርናሽናል ብሬኩ በ በኋላ ማንቸስተር ዩናይትድ በአንፊልድ ከሊቨርፑል ጋር በሚያደርገው ጨዋታ እንደገና ወደ መሸነፍ ይመለሳል ወይንስ ደግሞ በፕሪሚየር ሊጉ ለመጀመሪያ ጊዜ ማንቸስተር ዩናይትድ ባክቱባክ ድልን ያስመዘግባል ነው። አሁን ማንቸስተር ዩናይትድ ከተወሰነ መረጋጋት ጋር ኢንተርናሽናል ብሬኩን ለማሳለፍ እድል የሚሰጠው ይመስላል። እንግዲህ ለወትሮም ቢሆን በተደጋጋሚ በሚያሳያቸው ደካማ እንቅስቃሴዎችና በሚያስመዘግባቸው አነስ ያሉ ውጤት ቶች በበጎ የማይነሳው የማንቸስተር ዩናይትድ ቡድን በነበረ ጊዜ የማንቸስተር ዩናይትድ ሰዎች ለአሞሪም ድጋፍ እንዳላቸው ሰውየው ሙሉ የውድድር ዓመትን ማንቸስተር ዩናይትድን እያሰለጠነ እንዲያሳልፍና በዚህ የሙሉ የውድድር ዓመት ማየትን እንደሚመርጡ በተደጋጋሚ ተናግረዋል። ከድል በኋላ እንደገና ስለ ስንብት የሚነሳ ምንም አይነት ነገር ይኖራል ተብሎ አይጠበቅም። ነገር ግን ደግሞ ማንቸስተር ዩናይትድ ነውና ታላቅ ክለብ ነውና አሁንም እንደነዚህ ያሉ ጥያቄዎችን እያነሱ ሀሳብ መስጠታቸው ወይም ደግሞ የሆኑ የሆኑ ነገሮችን መናገራቸው አይቀርም የሚባሉ የእግር ኳስ ባለሙያዎች ይኖራሉ። ስለዚህ ለሩበን አሞሪም በተወሰነ ደረጃ የሚያረጋጋ ለእሱም ለማንቸስተር ናይትድም ከእንቅስቃሴም አንጻር፣ ጨዋታን ከመቆጣጠር አቅም አንጻር እንደዚሁም ደግሞ ምንም ጎል ሳይቆጠርበት ያስመዘገበው ድል መሆኑን ከግምቱ ስናስገባ በበጎ ሊነሳ የሚችል ይመስላል። ትልቁ ጥያቄ አሁንም የሚሆነው ግን ስለ ኮንሲስተንሲ ነው። ማንቸስተር ዩናይትድ ይህንን አይነት እንቅስቃሴ ማንቸስተር ዩናይትድ ይህንን አይነት ድል በቀጣይ ጨዋታም ላይ ማስመዝገብ ይችላል ወይ ነው ኮንሲስተንትሊ ማሸነፍ ይኖርበታል። ማንቸስተር ዩናይትድ ይህንን ለማድረግ የፊት ለፊቱ ፈተና ከሊቨርፑል ጋር በአንፊልድ የሚደረግ ጨዋታ መሆኑ ከባድ ሊያደርገው ይችላል። ደግሞ ማንቸስተር ዩናይትድ በከባድ ጨዋታዎች ላይ አንዳንድ ጊዜ በጣም ጥሩ እንቅስቃሴዎችን የሚያሳይ እንደውም ከባድ በሚባሉ ጨዋታዎች ላይ አሪፍ እንቅስቃሴዎችን አሳይቶ ለምን ሁሌ እንደዚህ አይጫወትም እስኪባል ድረስ የሚሆንበት አጋጣሚም ደግሞ አለ ነው። ሌላው በዛሬው ጨዋታ ላይ በተለየ ሁኔታ እኔ አድናቆት የሚገባው ሴኒ ላሜንስ አንድ እንዳለ ሆኖ ግን አማድ ያለው በጣም የተሻለ ነገርን ዛሬ ካሳዩ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። ሜሰን ማውንትን የመጀመሪያ ተሰላፊ ማድረጉ ሩበን አሞሪም ትክክል ይመስለኛል። ምክንያቱም ሜሰን ማውንት አንደኛ ስምንተኛ ደቂቃ ላይ ነው ጎል ያስቆጠረው። በነገራችን ላይ በሩበን አሞሪም ጊዜ ማንቸስተር ዩናይትድ ፈጣን ጎል ያስቆጠረው ዛሬ ማለት ይቻላል የመጀመሪያው ጨዋታ ላይ ኤፕስዊች ታውንን የገጠሙ ለት ነው የመጀመሪያ ጨዋታ ለሮበን አሞሪም የነበረው። ሰማንያኛው ሰከንድ ላይ ማርከስ ራሽፎርድ አስቆጠረ። ከዛች አጋጣሚ በኋላ እንዲህ ያለ ፈጣን ጎልን ማንቸስተር ዩናይትድ የትኛውም ጨዋታ ላይ አስቆጥሮ አያውቅም። ስምንተኛው ደቂቃ ላይ ነው ጎሉ የተቆጠረው። ስለዚህ እነዚህ እነዚህ ነገሮች ከግምት ውስጥ ስናስገባ ለማንቸስተር ዩናይትድ መነቃቃትን ያመጣ፣ ከአንዳንድ ተጫዋቾች አሪፍ አሪፍ እንቅስቃሴዎች የታዩበት ነው ብለን መውሰድ እንችላለን። የተወሰኑ ደግሞ መሻሻል የሚገባቸው ነገሮች ይኖራሉ። በተለይ ደግሞ ከዲጎ ዳሎ የሚገኘው አገልግሎት እውነት አሁን ሌሎች ክለቦች ላይ እንደምናያቸው በቃ ረጃጅም ኳሶችን የሚወረውሩ ተጫዋቾች አይነት አገልግሎትን ስለሚሰጥ ካልሆነ በስተቀረ በጣም በጣም በጣም በጣም አስቸጋሪ ነው የሚሆነው ብለን እንወስዳለን። ዲጎ ዳሎ በማንቸስተር ዩናይትድ የሚሰጠውን ሚና በመወጣት ረገድ በጣም በጣም በጣም ብዙ ነገሮች ይቀሩታል ብለን ልናነሳ እንችላለን። ስለዚህ ማንቸስተር ዩናይትድ እንግዲህ አሁን የሚያረጋጋ ነገርን አግኝቷል። ይህን የሚያረጋጋ ነገር ቱ ዘ ኔክስት ሌቭል መውሰድ ከአሰልጣኝ ሮቤን አሞሪም ና ከተጫዋቾቹ የሚጠበቅ ነው። የሚሆነው ግን ሁልጊዜም ከአንድ ድል በኋላ እንደገና ሌላ ሽንፈት፣ እንደገና ሌላ ድል፣ እንደገና ሌላ ሽንፈት፣ በቃ ይሄ እያፈራረቁ የሚሄዱ ነገር መቆም መቻል አለበት ነው። ለጊዜው ግን የማንቸስተር ዩናይትድ ደጋፊዎች በእኔ እምነት ከበጣም ረጅም ጊዜ በኋላ ማንቸስተር ዩናይትድ ምንም ሳይከብደው ምንም ሳይፈጠው ስጋት ስሜት ውስጥ ሳይገቡ የጨረሱት ጨዋታ ማለት ይሄኛው ጨዋታ ይመስለኛል። ለማንኛውም ቼልሲ ሊቨርፑልን ሁለት ለአንድ በሆነ ውጤት አሸንፏል። የቼልሲ ሁለት ለአንድ በሆነ ውጤት ማሸነፍ ኢንተርናሽናል ብሬኩ ላይ አርሰናል የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ መሪ ሆኖ እንዲቀጥል ያደርገዋል ማለት ነው። አሁን አርሰናል የእንግሊዝ ፕሪሚየር ሊግን በአንደኝነት የሚመራው ከሊቨርፑል በአንድ ነጥብ በመብለጥ ነው። ሊቨርፑል በድጋሚ ተሸንፏል። የአሰልጣኝ አርንስሎት ቡድን ላይ በድል ወቅትም ይታዩ የነበሩ ክፍተቶች አሁንም መታየታቸውን ቀጥለዋል። ሊቨርፑል መሸነፉን ይዞታል። አርሰናል ከሰባት ጨዋታ 16 ነጥብ፣ ሊቨርፑል ከሰባት ጨዋታ 15 ነጥብ፣ ቶተናሞት ስፐርስ በ14 እንደዚሁም በርንመዝ በተመሳሳይ 14 ነጥብ ከአንደኛ እስከ አራተኛ ያለውን ደረጃ ይዘዋል። ለአርሰናል ቦታውን ሊቨርፑል ለቋል። ይህንን የሊቨርፑልንና የቼልሲን እንደዚሁም ዛሬ የተመዘገቡትን ጨዋታዎችና ከጨዋታዎቹ ጋር ከደረጃ ሰንጠረዡ ጋር ተያይዘው ሊነሱ የሚገባቸውን አጠቃላይ ነጥቦች ወደ እናንተ ማድረሳችንን እንቀጥላለን። ማለዳን እንገናኝ ነው የምንለው። የእንግሊዝ ፕሪሚየር ሊግ አጓጊነቱን ይዞ ቀጥ ጥሏል ። በያላችሁበት እጅግ የአማረ ጊዜ ይሁንላችሁ እንላለን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑት፣ ሊንኩን ደግሞ ለሌሎች ማጋራታችሁንም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘላለም ትኖር።